ቬሮና ውስጥ ሁለት ባል አባቶች ሲኖሩ ጌታ ካፑሌና ጌታ ሞንታግ ይባላሉ። እኚህ ባል አባቶች ከፍተኛ የሆነ ጥላቻ እርስ በርስ ከመኖራቸውን በተጨማሪ ቬሮናን በሁለት ከፍለዋት እንመለከታለን። እንዲሁም የሁለቱ ዘመዶችና አገልጋይ አሽከሮች ሲገናኙ አይናቸው ደም እንደለበሰ ከንፈራቸውን በጥርሳቸው እየነከሱ አመፅ ሲያስነሱ ይታያሉ። ከአመፁ ውስጥ የጌታ ሞንታግ ወገን የሆነው የሮሚዮ የአጎቱ ልጅ ቦንቮሊዮ ሞንታጊ የተባለ ሽጉጡን ጥላቱ በሆኑት በካፑሌ አሽከሮች ሲደግ እንመለከታለን። በሌላኛው ወገን ደግሞ ለጸብ ግልብ የሆነ የጌታ ካፑሌ ወገን የዡሊየት ያጎት ልጅ ቴባልት ካፑሌ የተባለ ድንገት ይመጣና ዛቻ ይጀምራል። ቦንቮሊዮ ሰላም እንደሚፈልግና ሽጉጡን ወደ ሰገባው መልሶ በሰላም መሄድ እንዳለባቸው ሲናገረና ለሶስተኛ ጊዜ የሚነሳው አመፅ ማስቆም እንደሚችሉ ቢነግረውም ለጸብ ግልፍተኛ የሆነው የዡሊየት የአጎቷ ልጅ ቴባልት ግን በሞንታግ ላይ ያለውን ከፍተኛ ጥላቻ በቃል እየገለጸ ሽጉጡን አውጥቶ ተኩስ ከፈተባቸው። በይ ሰዓት ነበር የቤሮና የነዳጅ ማደያ በሁለቱ የተኩስ ልውውጥ ተቀጣጥሎ ከተማዋ በእሳት እንድትያያዝ ያደረጋት። በስተመጨረሻ መጨረሻ ቦንቮሊዮ እና ቴባልት በፖሊሶች ቁጥጥር ስር ሲውሉና መሳሪያቸውን ሲጥሩ እንመለከታለን። የፖሊስ መኮንኑ ጌታ ሞንታግና ጌታ ካፑሌን ይህን አመጽ ማስነሳት እንዲያቆሙና በቬሮና ውስጥ ምንም አይነት ጸብ እንዳይፈጥሩ አስጠንቅቆ ይነግራቸዋል። በሌላኛው መልኩ ደግሞ የጌታ ሞንታ ጎንድ ልጅ የሆነው ሮሚዮ የተባለ ወጣት ሮዛሊም በምትባል ኮረዳ ፍቅር ሲንከራተትና ሲሰቃይ እንመለከታለን። ሮሚዮ ሮዛሊምም ቬሮና ውስጥ ካሉት ቆነጃጅቶች አስበልጦና አጉልቶ እንደ ጣዖት ሲያመልካት፣ ወጣቷ ጉብል ግን ለሮሚዮ ምንም አይነት የፍቅር ስሜት አልነበራትም። እንዲሁ በፍቅሯ እየተመሰለሰለ በነበረበት ወቅት ቤተሰቦቹ ይመለከቱታል። መልካም ወጣት ሮሚዮ ቦንቮሊዮ ባደረገው ጥላቻ አብዝቶ ሲወቅሰውና ፍቅር እንደሚበዝ ደጋግሞ ሲነግረው ይታያል። በዚህ ወቅት ቬሮና ከተማ ውስጥ ዴቭ ፓሪስ በየመጽሔቱ የዓመቱ ብቸኛ ወንድ በመባል እየታተመ ዝናው እየናኛ ያጥለቀለቃት። ይህን በማስመልከት የጁሌት አባት የሆነው ጌታ ካፑሌ በቤታቸው ውስጥ ትልቅ ፓርቲ አዘጋጅተው ዴቭ ፓሪስን በመጋበዝ ልጁ ጁሊየት ጋር ሊያስተዋውቃት ያስባል። ያለ ሞንታግ ቤተሰቦች በስተቀር በዚህ ፓርቲ ሙሉ ቬሮና መግባት ይችላሉ። የጁልየት እናት በፓርቲው ምሽት ዴፕ ፓሪስ እንደሚመጣና እንደወደዳትም ጭምር መልኩን በመጽሔቱ እያሳየቻት በፓርቲው መዘጋጀት እንዳለባት አጥብቃ ስትነግራት እንመለከታለን። በጌታ ሞንታግ ወገን ደግሞ መርኪቴዮ የተባለ የሮሚዮ የልብ ጓደኛ ሮሚዮ ወደ ፓርቲው እንዲሄድና በፍቅር የሚንገበገብላትን ሮዛሊንን እንደሚያገኛት ጭምር ይነግረዋል። ሮሚዮም ከአባቱ ጥላት ቅጥር ግቢ ገባ ማለት ወደ ሞት እንደ መጠጋት መሆኑን ቢረዳም ሮዛ አይልን ለማግኘት ሲል ፊቱን በጭንብል ሸፍኖ ለመሄድ ይነሳል። ሌሎች የሞንታ ጋሽከሮችና የሮሚዮ ጓደኞች ራሳቸውን ቀይረው ወደ ፓርቲው መግባት ይጀምራሉ። ፓርቲው ደማቅ በሆኑ መብራቶችና በተለያዩ የዳንስ ጥሪቶች ደምቆ ይታያል። በዚህን ጊዜ ሮሚዮ ከዳንሱ ጫጫታ እራሱን ለማግለል ወደ አንድ ክፍል ያመራል። በክፍሉም ውስጥ የአሳ ገንዳ ነበር። ወደ ገንዳውም በተጠጋ ቁጥር አንዲት ውብ ኮረዳ ጋር ዓይኖቹ ይጋጫሉ። የሁለቱ ዓይኖች በገንዳው ውስጥ ያሉትን ዓሳዎች እየጣሱ ለትንሽ ደቂቃ በአካላቶቻቸው ላይ ተንከራተቱ። ምንም አይነት ቃላት ሳይነጋገሩ በአይናቸው መልእክት ማስተላለፍ ይጀምራሉ። ድንገት የጁልየት ሞግዚት ወደ ክፍሉ በመግባት ጁልየትን እጇን ጎትታ ስታውጣት የሁለቱ መልእክት አዘላይኖች ተቋረጡ። ሮሚዮ ይች በጨለማ እንደምታበረዋ ጨረቃ መሰሏን ኮረዳ ልቡን በፍቅር ፍላጻ ሳትገርፈውም አልቀረች ከኋላ ከኋላዋ ይከተላት ይጀምራል። ለጸብ ግልፍተኛ የሆነው ቴባልት ድንገት ሮሚዮን ያየዋል። በዚህን ጊዜ ጸብ ያስነሳ ሲያቆበቁ ጌታ ካፑሊት ሲገሱትና ምንም አይነት ረብሻ እንዳያስነሳ ሲያደርጉት እንመለከታለን። ቴባልት ግን ጸቡን ለዛሬ ቢተውም ወደፊት እንደሚቀጥል ለራሱ አውርቶ ይተዋዋል። ጁልየት ከዴ ፓሪስ ጋር እየደነሰች በነበረበት ወቅት ሮሚዮ በለሆሳስ እንዲህ ይላል። አሁን ወደደሽ ልቤ እንደ አንቺ አይነት ቆንጆ ሴት አላየሁ እያለ ያነበንባል። ዳንሱ ከተጨረሰ በኋላ ሮሚዮ ዡሊየትን እጇን እየጎተተ ወደ አንድ ክፍል አስገብቶ ፍቅራቸውን ሲያጣጥሙ እንመለከታለን። ከመቅጽበት ሁለቱ ወጣቶች በፍቅር መዳፍ ስር ይወድቃሉ። ድንገት ከፍቅራቸው ማዕድ የዡሊየት ሞግዚት ታቋርጣቸዋለች። በዚህን ጊዜ ነበር ሮሚዮ የአባቱ ጥላት የሆነውን የጌታ ካፑሊን ሴት ልጅ እንዳፈቀረ ያወቀው። ጁሊየትም በሞግዚቱ አማካኝነት የሳማት ልጅ የአባቷ ጠላት የሆነው የሞንታግ ልጅ መሆኑን ትሰማለች። ሮሚዮና ጁሊየት ትልቅ ጸጸት አስተናገዱ። የሮሚዮ ጓደኛ መርኪቲዮ ሮሚዮን እየገፋ ከፓርቲዋ አስወጥተው ወደ ሰፈራቸው ያቀናሉ። ሮሚዮ ግን ለአባቱ ጠላት ለካፑሌ ልጅ ልቡን አስረክቦ ስለመጣ መሄዱን ያቆምና ወደ ካፑሌ መኖሪያ ቤት አመራ። ድንገት ጠባቂዎቹ ቢያገኙት እንደሚገሉት እያወቀ የካፑሊን አደገኛ አጥር መንጠላጠል ይጀምራል። ሮሚዮ ቀስ እያለ ወደ ዡሊየት መስኮት መንጠላጠል ጀምሯል። ዡሊየትን ውበቷን በፀሐይ እየመሰለ ወደ መስኮቷ ሲንጠላጠል በድንገት የዡሊየት ሞግዚት መስኮቱን ትከፍተውና ከአድናቆቱ ታናጥበዋለች። በተመሳሳይ የዡሊየት ልቧ በሮሚዮ ፍቅር ማዕበል እየተናወጠ ድምፀ ቅላጼዋን እያለሳለሰች እንዴት ልጀምር? ሮሚዮ ኦ ሮሚዮ፣ ከየት መጥታ ሮሚዮ ስትል ውብ ተክለ ሰውነቷን በአይኖቿ ከላይ ወደታች እየተመለከተ ድምፀ ቅላጼዋን ደግሞ በጆሮ ተደብቆ መስማቱን ይቀጥላል። ወጣት ሮሚዮማ ስሙን እየጠራች ስሜን መካድ አለብኝ፣ ካፑሊት መባል መቀየር አለብኝ፣ እሱም ሮሚዮ መባሉን ይቀይር እያለች በለሆሳ ስታወራ ሮሚዮ ድንገት ከወደ ኋላ ይመጣና ተስማምቻለ ሲላት በድንጋጤ ሁለቱ ወደ መዋኛ ገንዳ ሲወረወሩ እንመለከታለን። በዚህ ጸጥታ በወረረው ምሽት ጠባቂው ድንገት የጁልየትን ጩኸት ሰምቶ ሲመጣ ጁልየት ግን ከገንዳው እየዋኘች በማስመሰል ልቧን የሰረቀውን የአባቷን ጠላት በገንዳው ውስጥ በቀሚሷ ስር ትደብቀዋለች። ጠባቂው ከተመለሰ በኋላ ሁለቱ የደመኛ ልጆች በፍቅር ውቅያኖስ ሲዋኛሉ ዡሊየት ሮሚዮ እንደሚወዳት ስትጠይቀው ሮሚዮ ደግሞ በጨረቃዋ እየማለና እየተገዘተ እንደሚወዳት ይነግራታል። ፍቅራቸውን እያጣጣሙ በነበረበት ወቅት ሞግዚቷ ዡሊየትን በመጥራት ታቋርጣቸዋለች። ሊለያዩም ሲሰነባበቱ ዡሊየት መጋባት እንዳለባቸውና የሚገናኙበትን ቦታ ተነጋግረው ይለያያሉ። በዚህን ጊዜ ነበር እስኪጋቡ ድረስ ለማስታወሻነት ያክል የአንገቷን ሀብል ስትሰጠው እንመለከታለን። በንጋታው ጠዋት ሮሚዮ ወደ አንድ የሃይማኖት አባት በሚሄድ የአባቱን ጠላት ልጅ ማፍቀሩን ይነግረዋል። ሮሚዮም እንዲጋቡ እንዲፈቅድላቸው የሃይማኖቱን አባት አብዝተው ይጠይቀዋል። የሃይማኖቱም አባት በሁለቱ ወገን ያለውን ጥላቻ ቢያውቅም ከትንሽ ማቅማማት በኋላ አወንታውን ይገልጽለታል። የሃይማኖት አባቱም የሁለቱም ወገን ሳይሰሙ ሁለቱን ፍቅረኛሞች ለመዳር ይወስናሉ። ዡሊየትም ሞጊስቷን መልክተኛ በመላክ ዛሬ ከሰዓት እንዲጋቡ ቤተ ክርስቲያን እንድትመጣ ተቀጣጥረው ይለያያሉ። በሌላኛው መልኩ ደግሞ የዡሊየት አባት ለዴብ ፓሪስ ሊድራት ዝግጅትን ሲጀምር እንመለከታለን።